ጋር ነው አይመራ በቅድሚያም እግር ኳስ። በአዲስ አበባ ስታዲየም ዛሬ በተካሄደው የምድባን ሴቶች ፕሪሚየር ሊግ ደደቤት ኢትዮጵያ ኢትዮ ኤሌክትሪክን አምስት ለዜሮ በመርታት መሪነቱን አጠናከረ። በጨዋታው ሎዛ በራ ሶስት ጎሎችን ማስመዝገብ ሃትሪክ ስትሰራ፣ ትግ ዘውዴና መስከረም ካንኳ አንዳንድ ጎሎችን ማስቆጠር በጨዋታው ችሏል። ደደቤት እስካሁን አስር ጨዋታዎችን በአሸናፊነት አጠናቋል። መከላከያ ከንፋስ ስልክ ላፍቶ ክፍለ ከተማ ያደረጉት ጨዋታ ደግሞ ያለ ግብ ተጠናቋል። በዚሁ ምድብ ትናንት በተካሄደ ጨዋታ ድሬዷዋ ከቦሌ ክፍለ ከተማ ጋር ሁለት ለሁለት አቻ መለያየታቸው የሚታወስ ነው በምድብ ሁለት ደግሞ ትናንት ወደ አርባ ምንጭ የተጓዘው ኢትዮጵያ ንግድ ባንክ አንድ ለዜሮ አሸንፎ ተመልሷል ሲዳማ ቡና አቃቂ ክፍለ ከተማን ጌዲዮ ዲላ አዲስ አበባ ከተማን ና አንድ ለዜሮ በሆነ ተመሳሳይ ውጤት ረትተዋል ምድቡን ኢትዮጵያ ንግድ ባንክ በ28 ነጥብ እየመራ ይገኛል የመከላከያ ስፖርት ፌስቲቫል የ29 የባሩድ ማዕከላዊ ዝ አመታዊ ስፖርት ፌስቲቫል በ33ተኛ አባይ ክፍለ ጦር አጠቃላይ አሸናፊነት ተጠናቀቀ። በሽሬ ከተማ በተካሄደ ስፖርታዊ ፌስቲቫል ስድስት ክፍለ ጦሮችና ሁለት ድጋፍ ሰጪ ታታፊዎች ነበሩ። በአምስት የስፖርት አይነቶች ነው ውድድሩ የተካሄደው። ስመኛ ወዳ ተጨማሪ ዘገባ ነው። አምስተኛውን የመከላከያ ሰራዊት ቀን ምክንያት በማድረግ በባሩድ ማዕከላዊ እዝ የተዘጋጀው ዓመታዊ የስፖርት ፌስቲቫል ትላንት ተጠናቋል። በእግር ኳስ፣ አትሌቲክስ፣ እጅ ኳስ እና ቮሊቦል እንዲሁም በጠቅላላ ተኩስ በተደረጉ ውድድሮች 33ኛ አባይ ክፍለ ጦር አጠቃላይ አሸናፊና የጸባይ ዋንጫ ተሸላሚ ሆኗል። የማዕከላዊ ስድስት ክፍለ ጦሮች እንዲሁም በማሰልጠኛና የዝ የዚህ ስታፎች መካከል 15 ቀናት በሽሬ ከተማ በተካሄደው ውድድር 23ኛ አሉላ እና 31ኛ አድዋ ክፍለ ጦሮች የብርና የነሐስ ሜዳሊያን አሸንፈዋል። በመዝጊያው ዕለት በርካታ ተመልካች የተከታተለው የእግር ኳስ የፍ ፍጻሜ ጨዋታ በሁለተኛ ማሰልጠኛና በ22ተኛ ንስር ክፍለ ጦር መካከል ተካሂዷል። መቶ 20 ደቂቃዎችን ባቻ ውጤት በማጠናቀቃቸው በተሰጡ መለያ ዓመቶች ሁለተኛ ማሰልጠኛ አራት ለሶስት አሸንፎ የፌስቲቫሉን ዋንጫ ከባሩድ ማዕከላዊ ዕዝ ዋና አዛዥ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ እጅ ተቀብሏል። ሶስተኛ ሉላ በአትሌቲክስ ወንዶችና በሴቶች ቮሊቦል አሸናፊ ሲሆን በእጅ ኳስና አትሌቲክስ ሴቶች ደግሞ 33ተኛ አባይ በአሸናፊነት አጠናቋል። ዓመታዊ የስፖርት ፌስቲቫሉ በስኬት እንዲጠናቀቅ ድርሻ ለነበራቸው አካላት፣ ለኮከብ ግብ አስቆጣሪዎችና ተጫዋቾች እንዲሁም ዳኞች ሽልማትና ምስጋና ተበርክቶላቸዋል። ዓመታዊ የስፖርት ፌስቲቫል መከላከያ ሰራዊት ድንበርን ከመጠበቅና ሉዓላዊነትን ከማስከበር በተጨማሪ በስፖርቱ መስክም ሀገራቸውን የሚወክሉ ስፖርተኞችን ለማፍራትና ለእርስ በርስ መቀራረብም ከፍተኛ አስተዋጽኦ እያበረከተ ነው ተብሏል። ተመልካቾቻችን ለሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው። ጤና ይስጥልን።